ራሱ አቀባበሉ፣ አለባበሰዋ ምናምን ነገር ሮማንቲክ መሆኗ እንደዚህ በጣም ደስ የምትልች ናት። አትመስልም እንደዚህ ግን ግን ልንገርሽ ልጅ እንዲያም በሶሻል ሚዲያ ብዙ በአካል ሙሽራን የመሰለች ሰው በሌለበት ካለ ወርቅ ልትፈርብ ነው ወይ ብዬ እኔ ወላ ሞራዊ አንድ ታሪክ ልንገርህ። በጣም እልህ ውስጥ የገባሁት መቼም እንደሆነ ታውቃለህ። እኔ በሌለውበት እኔ በሌለውበት ማለት ነው፣ የሆነ አረቄ ቤት ይሁን ጠላ ቤት ይሁን አላውቅም፣ እዚሁ ጀርመን ውስጥ ያለ ቡና ቤት ነገር ውስጥ ደግሶ ቀለበት ነው እናማረገላት እናት የለም አባት የለም፣ የሴት ዘመድ የለም፣ ምንም ነገር የለም። በቃ የዛለት ሰው ባይኖር ኖሮ ቦምብ ነበር የምጥለው እዛ ቤት ውስጥ። እግዚአብሔር ሰው ነው እንትን ያለ የዛሬ ልንጋር መሳሪያ ነበር ሳስፈልግና ሳዘጋጀ የነበረው። ወይ ላጠፋቸው። ወይ ይህ መጥፎ ነው ማለት በራስ የደረሰው ነው እና ሰው ነው ከዚህ ቤት አልወጣ ወይ ለፖሊስ እንናገር አለን አጠፋቸዋለሁች ብዬ በቃ ሁለቱም እና ጥሩ አይደለም። ምክንያቱም ከባድ እና ያንን ነገር እንዳታረጉት ነው። ቤተሰብ አሳድጓል ምንም ቢሆን

እኔ ላይቭ ላይ ነበርኩኝ ሳያችሁ ድንግጥን ያልኩት፣ ምክንያቱም በደጋፍኩት ይኔ ዛለት እንደ ጥሩ ነው አለመቀረጹ እንጂ ወይ እንደዚህና አምሮ ተገናኘው እየጮኩኝ ደስ አለኝ። ደስ አለች። ግን አቀባበሉ፣ አለባበስዋ ምናምን ነገር ሮማንቲክ መሆኗ፣ እንደዚህ በጣም ደስ የምትልች ናት። አትመስልም እንደዚህ ግን ውይ ባይደዌ ግን ጋይ ልንገርች፣ ልጅ እንዲያም በሶሻል ሚዲያ ብዙ አደለች። በአካል በጣም ማርያም፣ በጣም ሙሽራን የመሰለች ደነገጥኩ። ሰው በሌለበት ልታገባ ነው? ልትፈርም ነው? ወርቅ ሰው በሌለበት ካለ ወርቅ ልትፈርም ነው ወይ ብዬ እኔ ወላሞራው። ያን ታሪክ ልንገርሽ በጣም እልህ ውስጥ የገባሁት መቼም እንደሆነ ታውቃለህ። እኔ በሌለውበት እኔ በሌለውበት ማለት ነው። የሆነ አረቄ ቤት ይሁን ጠላ ቤት ይሁን አላውቅም፣ እዚሁ ጀርመን ውስጥ ያለ ቡና ቤት ነገር ውስጥ ደግሶ ቀለበት ነው ማድረግላት። እናት የለም፣ አባት የለም፣ የሴት ዘመድ የለም፣ ምንም ነገር የለም። በቃ ይዛለት ሰው ባይኖር ኖሮ ቦምብ ነበር የምጥለው እዛ ቤት ውስጥ። እግዚአብሔር ሰው ነው እንትን ያለ እኔ ዛሬ ልንገርህ፣ መሳሪያ ነበር ሳስፈልግና ሳዘጋጀ የነበረው ወይ ላጠፋቸው። ወይ ይህ መጥፎ ነው ማለት በራስ የደረሰው ነው ነገር እና ሰው ነው ከዚህ ቤት አልወጣ ወይ ለፖሊስ እንናገራለ አጠፋችኋለሁ። ይበቅ ሁለቱ እና ጥሩ አይደለም ምክንያቱም እና ያንን ነገር እንዳታረጉት ነው። ቤተሰብ አሳድጓል ምንም ቢሆን ነው።

ኖት ላይክ ፋራው ዳ ፋራ አይደለች። ቤተሰብ ደግሞ በተለይ ማም ሲንግል ማም ሆኖ ማሳደግ በጣም ከባድ ነው። ስታሳድግሽ ሲንግል ማም አደለችን? ለማንኛውም ግን ማምን ማናገሩ ጥሩ ነው ብዬ ነበር። ማለ በትክክል ጂጂ ላይ የሶሻል ሚዲያ ሰዎች ግርግር ወደ ሌላ ነገር ስለወሰዱት ነው እንጂ እንደ እናቴን ማከብራት እንደ እናቴን መውጣት ገባሽ። ስለ ሌላው ነገር ደግሞ መጀመሪያ ሰርግ ቃለበትን እናደርጋለን ከዛ በኋላ ሁሉ ነገር ይደርሳል። ግን እሷን ለማም ቀስ ብለው በቃ፣ እሷም ቢሆን አጠገቧ ጓደኞቿ ምናምን ሊነግሯት ይገባል። ምክንያቱም እኛ አንመርጥም፣ ለልጆች ፍቅር ነው ራሱ የሚያገናኘው እና መከልከልም አንችልም መምረጥም አንችልም። እናንተ ደግሞ ስቴፑን ጠብቃችሁ ባህሉን ጠብቃችሁ ለእናንተ የሚጠቅማችሁ ደግሞ ለእናንተ የሚጠቅማችሁ ምንድን ነው? መጀመሪያ አንተም መጨረስ ያለብህን ነገር መጨረስ፣ በኋላ እንደ አባት ኃላፊነት ትወስዳለህ፣ እንደ ባል ኃላፊነት ትወስዳለህ። ላይፍ ደግሞ በጣም ሀርድ ነው እና መጀመሪያ እናትየውን በቃ ማረጋጋት እና አይዞሽ ማለት ነው ምንም ነገር እንደማይፈጠር ጋራንትር ስጠት ማለት አንተ ትክክለኛ አፍቃሪ እንደሆንክ፣ አክባሪ እንደሆንክ፣ ወዳጅ እንደሆንክ እና ምንም ነገር እንዳታስብ እሷ ማለት። ሁለተኛ ሌላ ነገር ሳትፈጥሮ መማር፣ መስራት፣ በተገኘው አጋጣሚ ህይወታችሁን የምትለውጡበት መንገድ። ከዛ በኋላ ሁሉ ነገር ይደርሳል። ኦኬ አንዳንድ አጓጉል የሆኑ ፎቶች ምናምን እንዳትለጥፍ፣ ከኛ ጋር የማይሄድ ነገር የለም ነው። ፕሮቶኮላችሁን ጠብቁ። ገና ብዙ ምደርሱበታል። እናንተ ዛሬ የሚድ የሶሻል ሚዲያ ሰዎች ናችሁ፣ ከትላልቅ ሰዎች ጋር ትገናኛላችሁ። ለፊውቸር ደግሞ የእናንተ ካፕል መሆን ለሌላው ወጣት የተሻለ ይሆናል። አሁን በፊት ያለፈው አይነት ካፕል ሳይሆን የሆነ ፍቅር ራሱ የሚያስከፍላቸው ነገሮች እንዳሉ ሆነው በጥሩ የሚለወጡት ይህ ነው። ነገ እናንተ ሁለታችሁ አንድ የሆነ ካምፓኒ እንኳን ቢጠራችሁ፣ በአግራውንዳችሁ የቆሸሸ እና የወደቀ መሆን የለበትም።